ያገኙት እንግዲህ በለጠታ ረቀኝ ከአዲስ አበባ የንግድና ቀጣናዊ ትስስር ሚኒስቴር ከአዲስ አበባ ንግድ ቢሮ ጋር በመሆን አለም አቀፍ የሸማቾችን ቀን አስመልክቶ የግንዛቤ ማስጨበጫ መድረክ እያካሄደ ነው የሚገኘው ና በመድረኩ ላይ የተነሱ ሀሳቦችን እንግዲህ በቀጥታ መስመራችን ላይ የሚነግር ነው የሚሆነው። ባልደረባዊ አብዮት ከፋለ ደግሞ ከደሴ ዛሬ የተጀመረውን የረመዳን ጾም አስመልክቶ መረጃዎችን ለተመልካቾቻችን የሚያጋራል ነው የሚሆነው። እንግዲህ በቅድሚያን በለጠታ ረቀኝ መረጃዎችን የሚያደርሰን ነው የሚሆነው። ባልደረቦቼ እንደምንላችኋል የቀጠናዊ የንግድና ቀጠናዊ ትስስር ሚኒስቴር ከአዲስ አበባ ንግድ ቢሮ ጋር በመሆን አለም አቀፍ የሸማቾችን ቀን አስመልክቶ የግንዛቤ ማስጨበጫ መድረክ በአዲስ አበባ እያካሄደ ነው የሚገኘው ና ግብይትን በደረሰ የመፈጸም ለሸማቾችም ሆነ ለነጋዴዎች ከሚሰጠው መተማመን ባሻገር ለመንግስት ተገቢውን ግብዓት እንዲሰበስብ የሚያግዝ መሆኑን በመድረኩ ተነስቷልና ና እንግዲህ በለጠ ታረቀኝ እዛው ጋር እንደመሆን መጠን በመድረኩ ላይ የተነሱ ሀሳቦችን ለተመልካቾቻችን አጋራለን። አመሰግናለሁ ሳሙራዊት፣ እንደምን ዋላችሁ አድማጭ ተመልካቾቻችን። በዛሬው ዕለት እንግዲህ ዓለም አቀፍ የሸማቾች መብት ቀን እየተከበረ ነው የሚገኘው። ዓለም አቀፍ የሸማቾች ቀን አላማው ስለ ሸማቾች መብትና ፍላጎት ግንዛቤ የሚፈጥር በዓል ነው። የዘንድሮው የሸማቾች ቀን እንግዲህ እየተከበረ የሚገኘው መብተውን ይጠቀሙ በግብይት ይፈጽሙ የሚል መሪ ሀሳብን ታሳቢ በማድረግ ነው። በዘንድሮ አመት በደረሰኝ ግብይት ይፈጽሙ መብትዎን ያስከብሩ በሚለው መሪ ሀሳብ እየተከበረ የሚገኘው የሸማቾች ቀን በዓለም አቀፍ ደረጃ ለአርባኛ ጊዜ በኢትዮጵያ በሀገራችን ደግሞ ለአስረኛ ጊዜ ነው እየተከበረ የሚገኘው። የዘንድሮውን በዓል እንግዲህ እያከበሩት የሚገኙት የንግድና የንግድና ቀጠናዊ ትስስር ሚኒስቴር ከአዲስ አበባ ንግድ ቢሮ ጋር በመተባበር ነው። በዚህ መድረክ እንግዲህ በሕዝብ ተወካዮች ምክር ቤት የንግድና የቱሪዝም ቋሚ ኮሚቴ አባላትም እየተሳተፉ ነው የሚገኙት። የመድረኩ ዋና ዓላማም ሸማቾች መብታቸውን በአግባቡ ተገንዝበው እና አውቀው መብታቸውን እንዲጠቀሙ፣ የመብት ጥሰት እንደከሰትም ደግሞ መብታቸውን እንዲያስጠብቁ፣ ጥሰት ሲፈጽምም ለህጋዊ አካል እንዲያሳውቁ ለማድረግ እየታለመ እንደሆነ ነው የተገለጸው። እንግዲህ በመድረኩ የመክፈቻ ንግግር ያደረጉት የንግድና ቀጠናዊ ትስስር ሚኒስቴር ሚኒስትር ዴታም አቶ እንዳላው መኮንን ናቸው። መድረኩን በከፈቱበት እለት ሲናገሩ አቶ እንዳላው ሸማቾች የተሰጣቸው መብት አለ፣ ከግንዛቤ እጥረት የተነሳ ግን መብታቸው ሲጣስ ዝም ብለው ያያሉ፣ ይንገላታሉ። የሚፈልጉትን መግዛት የሚፈልጉትን ማማረጥ እየቻሉ እንዲህ አይነት መብቶች ጥሰት ሲፈጽምባቸው ግን መብታቸውን ሲያስከብሩ አይታይምና የዛሬው መድረክ ይህንን ግንዛቤ ለመፍጠር እንደሆነ ነው የተናገሩት ከዚህ በተጨማሪ እንግዲህ ንግድና ቀጠናዊ ትስስር የሸማቾች መብት ጥበቃና ግንዛቤ ዴስክ ኃላፊ አቶ ሰይፉ አየለም በመድረኩ ገለጻ አድርገው ነበር በተለይ እሳቸው ገለጻ ያደረጉት የዓለም አቀፍ የሸማቾች ቀን ምንነትና ስለ ሸማቾች መብት በተመለከተ ነው ማብራሪያ የሰጡት እሳቸው እንደተናገሩ ማንኛውም ሸማች በትህትና የመስተናገድ መረጃ የማግኘት የፈለገውን የመምረጥና የመግዛት ለመግዛት ያለመገደድ እንዲሁም የገዘው እቃ ወይም ደግሞ ሸቀጥ ጉዳት ከደረሰበት ካሳ የማግኘት የመለወጥ መብቶች እንዳሉትና እነዚህን መብቶችንም በአግባቡ ተጠቅሞ መብቱን ሊያስከብር ጥሰት ሲፈጸሙ ለሕጋዊ አካል ሊያሳውቅ እንደሚገባ ነው የተናገሩት። የዘንድሮ ዓመት እንግዲህ የሸማቾች በዓል ቀን ሲከበር አንደኛው መሰረታዊ ዓላማ በግብይት ግብይታቸው በደረሰኝ ሊሆን እንደሚገባና ይህ ደግሞ በነጋዴውና በሸማቹ መካከል መተማመንን ከመፍጠር ባሻገር ለመንግስትም ገቢ በማስገኘት በኩል ወይም ደግሞ ወደ መንግስት ካዝና የሚገባውን ገቢ በማሳደግ በሀገራዊ ኢኮኖሚ ላይ ከፍተኛ ፋይዳ እንዳለው ነው የተናገሩት። በመሆኑም ደረሰኝ ሳይኖራችሁ መገበያየት የለባችሁም። ነጋዴዎችም በዘመናዊ የግብይት ፍልስፍና ነጋዴና ሸማች በአግባቡ ተግባብተው ስራቸው መስራት እንዳለባቸው፣ ነጋዴውም ደግሞ ለሸማቹ ማህበረሰብ ክብር መስጠት በስርዓት ማስተናገድ እንደሚገባ፣ ይህ ካልሆነ ግን ወንጀል እየፈጸመ እንደሆነና በወንጀል ሕግ ሊጠየቅ እንደሚችል ማወቅ ይገባዋል የሚል ሀሳባቸውን ነው ያነሱት። በደረሰኝ መግዛቱ አንደኛው ከመተማመን ባለፈ ሁለቱም አካላት ገዥና ሻጭም ተጠቃሚዎቹ ነው የሚሆኑት። አንደኛ ለምሳሌ እቃ ገዝቶ ወደ ቤቱ የሚሄድ አንድ ሸማች የት አመጣኸው ተብሎ ሲጠየቅ ደረሰኝ ካሳየም ሕጋዊ ሀብቱ እንደሆነ የሚያሳውቁበት አካሄድ እንዳለ እና ሻጩም ነጋዴውም በዚህ መንገድ መግባባት እንዳለባቸው ነው ያነሱት። ሳምራዊት መድረኩ የሚቀጥል ነው የሚሆነው። እስካሁን ያሉ መረጃዎች ግን ይህን ነው የሚመስሉት።